ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ውድ የኢትዮ ቤተሰቦቻችን እኛ ያለን እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልል፣ ብዝት ብዝዝት ይበልልን። ዛሬ እንዴ ነው በጣም አሜዚንግ የሆነ ሴራ ተዘጋጅቷል። የሴራው ጠንሳሽ አንተ ኧረ አንቺ ነሽ። ግን ደግሞ ይቅርታ አድርጉልኝና ማለት ነው ሰው እንግዳ ወደ ቤታችሁ መጥቶ ፍራንክ ማድረግ እግዚአብሔርን በጣም ከባድ ነው። አዎ፣ ከባድ ነው። እንደዚህ አይነት ነገር ደግሞ ያደጋገምን ነው ፈውል እኮ በጣም ይቅርታ አድርጉልን። እንወዳቸው ወንድሞቻችን ናቸው፣ ግን ደግሞ ስራ ነው ያራ ምንም አረጋቸው። ስለዚህ ደግሞ ምን እንደሚገርምህ ታውቂያለሽ የአንድ ሰው ሪያክሽን ማየት ስሜቱ ማለት ምን አይነት ስሜት እንደሚያንጸባረቅ ማየት በጣም ያስደስታል። እግዚአብሔር ግን ከባድ ነው እኮ ማለት ያ ሰው እየተጨነቀ ሊሆን ይችላል፣ ፈታ ስንል የአንድ ሰው ደስታ የአንዱን ደግሞ ኦፍኮርስ ጭንቀታ ግለሰብ ሲጨነቅ አንድ ሰው በዚህኛ ደግሞ ጭንቀት ደግሞ የሚያስቀዋልና፣ በተለይ የሚሉትን ሪያክሽን መስማት እንፈልጋለን። ማለት ከማንኛው ወገን ነው የሚለውን እናያለና፣ ምክንያቱም ከሱ ነው ወይስ ለእኔ ሁነው እሱ ሊሳደቡታል ወይስ አይደለም። ፍራንኩ ደግሞ ሊሳከም ላይሳከም ይችላል አዎ ሊሳካም ላይ ሳክም ይሳካል ነበረ ግን ከዚህ በኋላ አናቀምናውቅምንፈጠርም ይባንሰዋል ይባንሰዋል፣ ግን ይሳካል የሚል እምነት አለ፣ ይሳካል። ስለዚህ ውድ ቤተሰቦቻችን ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ በማረግ ቤተሰብ ሆኖ ላይክ፣ ኮሜንት፣ ሻር እንደዚሁ እያረጋችሁ

ሲጀሪንእንዲለመለልሽሽእንዲብየራሱ መድረሳችን፣ አያችሁ? እኔ አጠሬ አይደለም፣ አንተ ረዝመህ ነው። ወደ ፕራንኩ ወደ ፕራንኩ። ይሄ እግዚአብሔር ስጦታ፣ አጭርም ሆነ ረዝም፣ እኛ ወደን አላመጣ ነው። ስለዚህ ተፈጥሯዊ ነው። ምንድን ነው የምናደርገው ተመልካቾች? እኔ ልናገር? እሺ ተናገር። ሌዲስ ፈርስት ሴት፣ ቅድሚያ ለሴት ሌዲስ ፈርስት ነው። አጋጣሚ ሊጠይቁን ስለሚመጡ ብለን በጨዋታ መሀል ነው። የሆነ ሻይ ምናምን ሁሌ ማታ ማታ ስለማይገር ሁሌ ስለሚፈላ ቪዲዮውን ደግሞ እየሰራንበት እንደነበረ አቋርጠን እንደነበረ ጥግ ላይ አስቀምጠናል። ውስጥ እንትን አላደረግ ነው። ከዛ በመሀል ሙያሽ ያስጠላል ይሄ ሻይ አይጥምም ምናምን እያለን ውርድርድ ያደረገኛል ማለት ነው። ስለዚህ በዚህ መሀል ደግሞ ምን አይነት ሪያክሽን እንደሚያሳዩ በጣም ነው ትፈልጋለን እኔ ራሱ በጣም የሚጓጉት ነው፣ ወይ ከኔ ናቸው፣ ወይ እስከዚህ ነው፣ ወይስ ደግሞ ሊያስማሙን ይሞክራሉ የሚለው ነገር ለሞራል ደግሞ ትችላለ አክቲንግ የሚል ኮሜንት ወደ ፕራንኮ

አሁን ምን ሆነት ደግሞ ለአንተ ብቻ ምን እንደጨምራውልኝ፣ ሁሉም እዚህ ጋር ደግሞ እዚህ ሲጀምር ስጠጣ ራሱ ማለት የሆነ ውስጥ ቅርያ ነው ጠጣ ነው ቅርያ ላይ ምናምን ስጠጣው ለዛ ነው አይደለም